ከእነሱ ቤት እያለሽ ማርገዝሽ ሲታወቅ ያረገዝሽው ከባባ ነው ወይስ ከልጅየው ነው? ከልጅየው ነው። አባት የላቸውም ሲጀመር ቤት ልጆቹ ሚስታናቸው እናቲቷ ሌቤወት አባታቸው ሟች ነው፣ አባት የላቸው። ቅድም ግን እሱ ያለችው ሰውየው አስቀምጧት ለብቻ የለውም፣ ሚስት የለውም። ልጁ የስንት አመት ልጅ ነው? ስንት አመት ይሆነዋል? እድሜውን ስትገምጪ ሀያሰባት ሀያ ስምንት የሆነዋልሀያ ሰባት ሀያ ስምንት የሆነዋል። እና መዳም ቤት ውስጥ የለችም። እሱን ሲያደርግ ከንቺ ጋር ስ የለውም እናቱ ናት። እናት ጊዜ መዳም እኮ ማለት እናቱ ታዲያ አደለች። እናቱ እናቱ ብቻ ነው መዳም ያለሽ እናቱ። እናንተ አታይሞይ እኮ እንደው ጠየቁኝ፣ ግን ጠይቁኝ። ሰውዬው ይሄ ቤት ታካሪ መስሎ እየሰጠሁት ዝም ብለሽ ውጪ ይገሉሻል አለኝ እኮ አልኩሽ። እኔ ይግደሉኝ እንጂ አልወጣም። ወደ ህግ መድረስ እፈልጋለሁ፣ ኤምባሲም ጋር ቢሆን ደውል እናገናኘኝ አልኩት። እንደዛ ግን አላደረገልኝም። ሰውዬው አተባበረኝም። አልገባኝም። እነሱ ቤት ስንት ወር ነው የሰራሽው? ሰባት ወር ከአስራ አምስት ቀን በጣም ጥሩ ጋይስ። አይ ተበሳጫሽታ ምናምን ሳይሆን፣ ኔቶ እየቆየ ነው የሚደርሳት። ካልተጫጫፍን ማውራት አንችልም። ለምን የሳውዲ ኔትወርክ ብዙ አይደለም፣ ለዛ ነው እሺ። እነሱ ቤት ሰባት ወር ከስንት ጊዜ ከአስራ አምስት ቀን፣ ሰባት ወር ከአስራ አምስት ቀን ስትሰሪ ይሄ ነገር የተፈጠረው አንድ ጊዜ ብቻ ነው ወይስ በተደጋጋሚ ተፈጥሯል? ስራ ሲሄዱ እየጠበቃችሁ ነው የምታደርጉት? የት ክፍል ነው የምታደርጉት? እሱ ሰራተኛ ክፍል ይመጣል ወይስ አንቺ? ምን አይነት ጥያቄ ነው ሀቢባ የምትጠይቅኝ? እቤት ልጁ እየጠጣል፣ ልጁ ያጨሳል። በምሰራበት ቦታ ነው መቶ የሚይዘኝ ማለት ነው። እኔ ሴት ልጅ ነኝ

ለምን ትጠይቅኛለች? ያለች እንዴ? እንጠይቅሻለሁ። ሳልጠይቅ ነው እንዳገዝሽ በምትፈልግ መተሽ እኮ ቀጥታ ገብተሽ ሙስሊም ክርስቲያን የሆናችሁ እርዱኝ እኮ ነው ያለች። በምንድን ነው የምንረዳሽ? ገንዘብ እየጠየቅሽ ነው አልኩሽ። በገንዘብም በእውቀትም ባላችሁ ነገር እርዱኝ ያለሽ። እየተመለቃቅቃሽ ገብተሽ ሰባት ወር ከአስራ አምስት ቀን ስትሰሪ ይሄ ነገር የተፈጠረው አንድ ጊዜ ብቻ ነው ወይስ በተደጋጋሚ ተፈጥሯል? በተደጋጋሚ ነው የተፈጠረብኝ። እሺ፣ በተደጋጋሚ ሲፈጠረ ቤት ውስጥ ሰው አልነበረም ከቤት የለችም ሴትዮዋ። ቤት ተቆልፎብኝ ይሄ ነገር ወር ከአስራ አምስት ቀን ድረስ ሴትዮዋ ተሳፍራ ነበር የለችም። እሺ እንደ ገባሽ እዛ ቤት እንደ ገባሽ ወር ከአስራ አምስት ቀን እናትየው ተሳፍራ ልጅየው ይህንን ነገር ሲያደርግ፣ ሴትዮዋ ከተሳፈረችበት ከወር ከአስራ አምስት ቀን በኋላ ስትመጣ ነገርሻት? አልነገርኳትም። እኔ እገድሻለሁ ለእናቴ ተተናገርሽ ያንን ነገር እገድሻለሁ እንጂ አትናገሪ ብሎ ነው ብዙ ያስፈራረኝ ማ

አተናገርኩም ጭራሽ ለሴትየው አተናገርኩም እንዳልን ነገር አስጠንቅቆኛል ግን ቤት በኋላ ላይ ከአምስት ወር ከአራት ወር በኋላ ቤት ጠርጥረዋል አውቀዋል ቤት ታላላቅ ወንድሞቹ በእንስቶቻቸው አስጠይቀውኛል የልጅዮው እናቲቱ ጠይቀኛ ነ ይህ ነገር ከደር አይደለም የተፈጠረ ነገር አለ ቤት ንገሪኝ ምለኛ ግን በሰዓቱ ልጁ በጎን እያስፈራራኝ ስለነበረ አተናገርኩም እሺ ለቤት አከራዬ ነው የደረሰብኝ ችግር እንዲህ እንዲህ ነው ብዬ ከነገርኩት ከነገርኩት በኋላ ልጅ የተጠየቀው ውዴ በጥያቄው ልክ ከመለሽልን እንገባባለን። ማርገዝሽን ያወቅሽን ስንት ወር ላይ ነው? ጥያቄው ሶስት ወር። ከሶስት ወር ካለፈ ያወቁት ሶስት ወር ሙሉ ፔሬድሽ ሲቀር እንዴት አልቀረጣሽም? ሶስት ወር ፔሬድ አለማየት ኖርማል ነው ወይስ የእርግዝና መከላከያ ትጠቀም? የእርግዝና መከላከያ የሚጠቀም ሰው ነው አይደል ፔሬድ የሚዛባው? ሶስት ወር በተከታታይ ፔሬድሽ ሳይመጣ ሲቀር ታዲያ፣ ከዚ መጀመሪያ ወር ፔሬድሽ ሳይመጣ ሲቀር ለምን ራሱሽን አልመረመርሽም? ከፋርማሲ የሚሸጠው ፋርማሲ አይደል? ለማንኛውም ሱፐርማርኬት፣ ካርፎ ምን የሚሸጠውን ቴስተር ወስደሽ ሽንትሽ ውስጥ ጨምረሽ ለምን አልመረመርሽም እራስሽን? ለምን ሶስት ወር ድረስ ሳታውቂ ቀረሽ? እንደዛም እንደዛ አደርግበት ስወጣ ስንቀሳቀስ እኮ ነው ታፍኔ ነው ያለሁት እኮ አልኩሽ፣ አቢባ ያንንም ውስጥ ያውቃል። ይሄ ነገር እንዴት ተከሰስ፣ ሲከሰት አልጠፋኝም፣ ግን ወደ ሱቅ እንደት ነው የምወጣው? ሶስት ወርሽ ላይ እንዴት አወቅሽ? እንዴት ወጣሽ? ና ገዛሽ? ቴስተር ስራ ሲሄዱ እየጠበቃችሁ ነው የምታደርጉት ማን የት ክፍል ነው የምታደርጉት? እሱ ሰራተኛ ክፍል ይመጣል ወይስ አንቺ? ምን አይነት ጥያቄ ነው ሀቢባ የምትጠይቅኝ? እቤት ልጁ እየጠጣል ልጁ ያጨሳል። በምሰራበት ቦታ ነው መቶ የሚይዘኝ ማለት ነው። እኔ ሴት ልጅ ነኝ እና ለመ ዝም ብዬሽ እንደ ከብት ዝም ብዬሽ የተሰጠኝ እንድትቀበል ነው የምትፈልጊው? እኔ የምፈልገው ጎቴ አይደለም

በገንዘብም በእውቀትም ባላችሁ ነገር እርዱኝ አለሽ እየተመነቃቀርሽ ገብተሽ እኛ ያስረገዝንሽ እኛ ያስወለድንሽ መሰለሽ ሳልጠይቅ ዝም ብዬ ነው ተነድቼ እንዲገባ ህዝቡን ብሩን እንዳስበላ የምትፈልጊው የገንዘብ እርዳታ እኮ ነው እየጠየቅሽ ያለሽ ኢምባሲ እንኳን ከአንዴ ሁለት ወይ ጄ ሪጀክት አርጎኛል አልተቀበለኝም ብለሻል ስላላመነበት አይደል ሴት ልጅ እኮ ነኝ እኔም ሴት ነኝ ሁላችንም ዚጋ ያለነው ሰማንያ ፐርሰንት ሴት ነን እንደ ታግሽ እየጮኸች እየተመናቀረች ታግሽ ጉዳዩ እንዲገባኝ ጥያቄ ጠይቃታል መጠየቅ አትፈልግም በቃ ዝም ብላችሁ አፋችሁን ዘግታ ሰጡኝ ኖ ወይ እንደዚህ ብሎ ነገር የለም። እውነት ያለ ፍላጎችሽ ተደርጎብሽ ከሆነ ኢምባሲ አለ፣ ይከሰሳል። ሰውየው ዴኔ ይመረመራል። ልጁ የራሱ ከሆነ በአፍንጫው የሳውዲ መንግስት ያስገድደዋል። ትልቅ ቅንዴት ነው ለነሱ። እውነት ልጁ ከሆነ ተመርምሮ ዴኔ አንቺም ከሳ ታገኛለሽ፣ ያለ ፍላጎችሽ ከሆነ ገባሻ። ዝም ብሎ እንደዚህ አውቆ በመጫ ነርቨስ በመሆን የሚሸፍን ነገር የለም፣ በተለይ እኔ ጋር አውቃችሁ ስላለቀሳችሁ የሆነ ነገር ስለሆናችሁ ጥፋተኛ ናችሁ፣ ተበዳይ ናችሁ ወይም በደል ደርሶባችኋል ማለት አይደለም። ለመጣየቅ ፈቃደኛ ካልሆንሽ እዚህ ቤት አትግቢ። ተገደሽ ከሆነ ፍትህ ያስፈልግሻል። ተገደሽ ነው አይደለ? ያለ ፍላጎትሽ ነው አይደለ? እስከ ጥግ ድረስ ትሄጃለሽ፣ ኤምባሲ ትሄጃለሽ፣ እንጮሃለን፣ ድምፅ እንሆንሻለን። ተመረመር ያለሽ ለምንድን ነው ጉዳዩ በገንዘብ ብቻ? እዚህ ጋ ገንዘብ ተለምኖ ብቻ እንዲቀጭ የምትፈልጊው ለምን? ለኤምባሲ ድምፅ እንድንሆንሽ አትፈልጊም? ተደፍረሽ አይደለ? ተገደሽ አይደል? ለወራት አስገድዶ ነው የኔ ጥያቄ ፈርስት ኦፍ ኦል ፈርስት ዴይ የመጀመሪያ ቀን ሲሞክርሽ ሲያረግሽ ለምናምን ብጠሻ ለወጣሽ